በህይወቱና በኑሮ ሁሉ ጌታን ለመምሰል ይጥር ስለነበር ጌታ ይወደው የነበረ ሐዋርያ የተባለ መለኮተ እግዚአብሔር ባለው መንፈሳዊ ቅናትና ወንድሙ ጋር ሆኖ ባሳዩት የኃይል ሥራ ጌታችን ወልደ ነጎድጓድ ያለው ነገረ መለኮትን ከሌሎቹ በበለጠ አስፍቶና አብራርቶ በማስተማሩ ነባቤ መለኮት ወይም ታኦሎጎስ ተብሎ የሚጠራው፣ በዕለተ ዓርብ በእግረ መስቀሉ ተገኝቶ የጌታን መከራ በማየቱ ከዚያች ሰዓት ጀምሮ ፊቱ በሐዘን ተቋጥሮ ይኖር ስለነበር ቁጽረ ገጽ ተብሎ የሚጠራው የቅዱስ ዮሐንስ ወንጌላዊ እና ሐዋርያ ታሪክ እነሆ። ቅዱስ ዮሐንስ ሀገሩ በገሊላ አውራጃ ሲሆን ከወንድሙ ከቅዱስ ያዕቆብና ከአባቱ ከዘብዴዎስ ጋር አሳ እያጠመደ ይኖር ነው። የስሙ ትርጉም በአይሁድ ልማድና ሕገ መሠረት ሕፃን ልጅ ተወልዶ ስም ሲወጣለት እግዚአብሔር የተሰጠ በረከት መሆኑን የሚገልጽ ስም ይወጣለት። ስለዚህ ዮሐንስ የሚለው ስም ዮሐናን ከሚለው ቃል የመጣ ሲሆን ትርጉሙም ከእግዚአብሔር የተሰጠ ስጦታ ማለት ነው። ይህ ሐዋርያ ጌታን በመከራው ሰዓት ሳይሸሽ እስከ እግረ መስቀሉ ተከትሎታል። በዕለተ ዓርብም የጌታ መከራ ትዝ እያለው ተረፈ ዕድሜውን የፈጸመው በእምባ ነው። የተጠራውም ገና በወጣትነት ዕድሜው ሲሆን በዚህ ምድር ላይ የኖረው ለዘጠና ዘጠኝ ዓመታት ያህል ሐዋርያው ቅዱስ ዮሐንስ ከደቀ መዛሙርቱ ሁሉ የተለየ ፍቅር ስለነበረው ጌታችንን እስከ እግረ መስቀሉ በመከተሉ መላውን የአዲስ ኪዳን ክርስቲያኖች ወክሎ የእመቤታችንን እናትነት ከጌታ ተቀብሏል። እርሱም በዚያች የመከራና የኑዛዜ ሰዓት የተገኘ የቁርጥ ቀን ወዳጅ በመሆኑ በአደራ መልክ እነሆ እናትህ የተባለ ሐዋርያ ነው። በተጨማሪም ለእመቤታችን ልዩ አክብሮትና ፍቅር ስለነበረው በእናትነት ተቀብሎ ወደ ቤቱ ከወሰዳት በኋላ አደራውን አክብሮ በመጠበቅና በማ አስራ ስድስት ዓመታት ሙሉ ሲታዘዛት ኖሯል። ጌታችን ኢየሱስ ክርስቶስ በተሰቀለበት ዘመን የሮማ ንጉስ የነበረው ጢባሪዮስ ቄሳር ልጁ በሽተኛ ስለነበር የጌታን የማዳን ስራ እየሰማ እነ ጲላጦስ የጻፉትንም ደብዳቤ እየተመለከተ ከዚያ ደግ ሰው መቃብር ልጄን ወስዶ ማን ባሳለመልኝ እያለ ይሜ ነበር። በመጨረሻም ልጁን ወስደው በጌታ መቃብር ላይ ሲያኖሩት ከህመሙ ስለተፈወሰለት ለጌታ ያለውን ፍቅር ለመግለጥ የጌታን ስዕል የሚስልለት ሰው ሲያፈላልግ ዮሐንስ ወልደ ነጎድጓድ ተገኘና ልክ በዕለተ አርብ እንዳየው አድርጎ ተስሎ ሐምሌ አምስት የሚነበበው መጽሐፈ ስንክሳር እንደሚገልጠው ቅዱስ ዮሐንስ የስብከቱን ስራውን በኢየሩሳሌምና በአካባቢው የጀመረው ወደ አንጾኪያ ሄዶ የሚያስተማረው ከቅዱስ ጴጥሮስ ጋር ነው። ከኢየሩሳሌም እስከ አንጾኪያ በፈረስ 20 ቀን ያስኬድ ቅዱስ ዮሐንስና ቅዱስ ጴጥሮስ ግን እግዚአብሔር እርዳታ በአንዲት ሌሊት ደረሱ። ዮሐንስም ወደ ከተማይቱ ቀደም ብሎ ገባና ስለ ሀገሩ ጥናት ሲያደርግ የሀገሩ ሰዎች እጅግ ክፎች እንደሆኑ ተረዳል። ምንም እንኳ በክፋታቸው ቢያዝንም ቅዱስ ጴጥሮስ አጽናንቶ አደፋፈረውና ወደ ከተማይቱ ገብተው በክርስቶስ ስም ወንጌልን ሰበኩ። ጣዖትን ከሚያመልኩ ሰዎች ብዙ መከራ ቢደርስባቸው በአንጾኪያ ውስጥ ተአምራትን እያደረጉና በስብከት በክርስቶስ ወንጌል ብዙ ሰዎችን አሳመኑ። ቅዱስ ዮሐንስ ከዚህ ሌላ ያስተማረበት ሀገር ሎዶቅያ እንደምትባል ስንክሳሩ ይገልጣል። በከተማ አጠገብ ያለ ቄድሮስ የሚባል ወንዝ ሞልቶ የሀገሪቱን ብዙ ንብረት በወደመ ጊዜ ቅዱስ ዮሐንስ ከቅዱስ ጴጥሮስ ዘንድ ሄደና በተአምራት የውሃውን ሙላት አቆመላቸው። ወደ ከተማውም ገብቶ ብዙ ተአምራትን እያደረገ ወንጌልን ሰበከ። ካዩት ተአምራትና ከሰሙት ትምህርት የተነሳም ብዙዎች አመኑ። ጥር አራት ቀን በሚነበበው ስንክ ሳር እንደምናነበው ደግሞ ቅዱስ ዮሐንስ በህይወቱ መጨረሻ አካባቢ አስተማረው በእስያ ሀገር ሲሆን ዋና መንበሩም ኤፌሶን ነበረች ዮሐንስ ወደዚች ከተማ የመጣው ከደቀ መዝሙሩ ከአብሮ ኮሮስ ጋር ነበር የስብከት ስራቸው በቀጥታ መጀመር ስላልቻሉ ሮምና የምትባል አንዲት ሞግዚት ቤት ውስጥ ባሮች ሆነው ገቡ እርሷም ዮሐንስን እንጨት ፈላጭ አብሮኮሮስን ደግሞ ውሃ ቀጅ አደረገቻቸው አንድ ቀን ከምታሳድጋቸው ልጆች አንዱን ይዛ ወደ ቤተ ጣዖት ስትገባ ዮሐንስና አብሮኮሮስ አብረዋት ገቡ ያን ጊዜ በቤተ ጣዖቱ ያደረው ሰይጣን እነ ቅዱስ ዮሐንስን ሲያይ የቤቱን እቃ አደናብሮ ወጣ አስከትላው የነበረውም ልጅ በድንጋጤ ሞተ። ያን ጊዜ የእናንተ መምጣት ነው ለዚህ ሁሉ ያበቃኝ ብላ ቅዱስ ዮሐንስንና ደቀ መዝሙሩን ደበደበቻቸው። ቅዱስ ዮሐንስም አስነሱልኛት ምን ብሎ መለሰለ። የአሁኑ ይባስ ከመቼ ወዲህ ነው ደግሞ የሞተ ሰው የሚነሳው? ብላ የበለጠ ተቆጣች። ይህን ጊዜ ቅዱስ ዮሐንስ እና ደቀ መዝሙሩን ጸሎት አቅርበው አስነሱላት። በዚህም ተአምር አምና ተጠመቀች። በቤቷም የምእመናን ጉባኤ ተመሠረተ። እርሷንም ለዚያ ጉባኤ እመምኔት አድርገው ሾሟት። ከዚያም በኤፌሶንና በአካባቢያው ወንጌልን ለመስበክ ሰፊ በር ተከፈተለት። ቅዱስ ዮሐንስ በኤፌሶን በሚያስተምርበት ጊዜ ከኔሮን ቄሳር ቀጥሎ በሮም የነገሰው ድምጥያኖስ የራሱን ምስል አሰርቶ እንዲሰገድለት ወደ ኤፌሶን ላክ ቅዱስ ዮሐንስ ግን ከምዕመናን ጋር ሆኑ ይህን ድርጊት ተቃወሙ። ከዚያም ወደ ሮም ተወሰደና በፍል ውሃ ተሰቃይቶ በመንግስት ላይ ያመፁ ሁሉ ወደሚታሰሩበት በደሴተ ፍጥሞ እንዲታሰር ተፈረደበት። ራእዩን ያየውና የጻፈውን በዚህ ቦታ ነው። ቅዱስ ዮሐንስ ድምጥያኖስ ከተገደለ በኋላ ከግዞቱ ተመልሶ ሶስቱን መልእክታቱንና ወንጌሉን እንደጻፈ ይነገራል። አስቀድሞ ጌታ በገባለት ቃል ኪዳን መሰረት ዮሐንስ ሞትን አልቀመሰ። ነገር ግን እንደ ኤልያስ እና ሄኖክ ሞትን እንዳያይ እግዚአብሔር ወደ ብሔረ ሕያዋን ወስዶታል። ከሐዋርያት ሁሉ ይልቅ ረጅም ዕድሜ ወደ 99 ዓመታት በምድር ላይ የቆየው ሐዋርያም ቅዱስ ዮሐንስ ነው። ከሐዋርያት ቀድሞ ያረፈው ደግሞ ወንድሙ ቅዱስ ያዕቆብ ነው። ቅዱስ ዮሐንስ በአዲስ ኪዳን ውስጥ አምስት መጽሐፍት አሉት። እነዚህም አንድ ወንጌል፣ ሶስት መልእክታትና አንድ ራእይ ዮሐንስ ናቸው ከቅዱስ ጳውሎስ ቀጥሎ ለአዲስ ኪዳን ብዙ መጻሕፍት በማበርከት ሁለተኛ ነው። ወንጌሉን የጻፈው ከፍጥሞ ደሴት ግዞት ሲመለስ ለ96 ዓመተ ምሕረት አካባቢ ነው። ከሌሎች ወንጌሎች የተለየ ነገረ መለኮታዊ ሲሆን የተጻፈውም ከሶስቱ በመጨረሻ ነው። በቤተ ክርስቲያን ትውፊት መሰረት ነባቢ መለኮት ቅዱስ ዮሐንስ ወንጌሉን የጻፈው በኤጂያን ባህር ሆኖ ነበር። በዚያን ዘመን የነ ሄራቅሊጦስ የሎጎስ አመለካከትን ቀላቅለው የሚያስተምሩ ኢስቶኢኮች በታናሿ እስያ ነበሩ። ቅዱስ ዮሐንስ የሎጎስ ቃል እውነተኛ ት ጓሜ ቃለ እግዚአብሔር ወልደ እግዚአብሔር ነው ያለ ምስጥረ መለኮትን አልቆ አምጥቆ ሊያስረዳ ፈልጎ በተመስጦ እያለ መልአከ እግዚአብሔር የጅታንን ባህር በእንቁላል ቅርፊት ውሃውን እየቀዳ ወደ ደረቁ ምድር ሲገለብጥ ቅዱስ ዮሐንስ ተመለከተ። እንዴት ይህን ባህር በእንቁላል ቅርፊት ቀድተ ለመጨረስ ትነሳለህ? ብሎ ቅዱስ ዮሐንስ ቢጠይቀው እኔስ ፍጡርን ነው፣ አንተ ተመርምሮ የማይደረስበትን ባህሪ መለኮትን እመረምራለሁ ብለህ ትለፋ የለምን ብሎ መለሰለት። ያን ጊዜም ቅዱስ ዮሐንስ ስላሴን ምስጢርን ጠልቆ መተንተኑን አቁሞ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር ብሎ ወደ ተከታዩ ጽሑፍ አመራ። ሎጎስ ማለት በግሪክ ቋንቋ ቃል ማለት ሲሆን ይህንን ቃል አካላዊ ቃል ለኢየሱስ ክርስቶስ መጠቀም የጀመረው ቅዱስ ዮሐንስ ነው። ሐዋርያው ቅዱስ ጳውሎስም በገላትያ ምዕራፍ 2 ቁጥር ዘጠኝ ላይ ሐዋርያት ውስጥ በምሳሌዎቹ አንዱ ይለዋል። የላቲን የቤተክርስቲያን አባት ናሄሬ ምናስ ዮሐንስ ረጅም ጊዜ በህይወት እንደሆነና በስተመጨረሻም ልጆች ሆይ እርስ በርሳችሁ ተዋደዱ በሚል ምክር ምዕመናንን ያጽናና እንደነበር ጽፏል። ቅዱስ ዮሐንስ በድምጥያኖስ ትዕዛዝ መታሰሩን ያይ መናፍቃን ትንሣኤ ሙታን የለም በነቢብ ወይም በመናገር በገቢር ወይም በሥራ የሚሠራውን እንጂ በሐልዮ ወይም በሐሳብ የሚሠራውን አጥያት እግዚአብሔር አያውቀውም ከጥምቀት በኋላ ምግባር መሥራት ጥቅም የለውም እያሉ የክህደት ትምህርታቸውን በታናሿ እስያ ስለነዙት ቅዱስ ዮሐንስ ከፍጥሞ ደሴት ግዞቱ ሲወጣ ለመናፍቃኑ የክህደት ትምህርት መልስ ይሆን ዘንድ የመጀመሪያ መልእክቱን በ96 ዓ ም አካባቢ ጻፈላቸው። ሁለተኛ መልእክቱን በመናፍቃን የክህደት ትምህርት የተነሳ በሮምና ቤት ያለው የክርስቲያኖች ጉባኤ መከፋፈል ስለደረሰበት ጠብ ክርክር ተነስቶ ስለነበር ሮምና ለተባለች በፊት ጣዖት አምላክ የነበረችና በኋላም በዮሐንስና በደቀ መዝሙሩ አብሮኮሮስ ትምህርትና ታምራት ለተመለሰች ሴት የማጽናኛ መልእክት ትጻፍላት። ሦስተኛውን መልእክቱን ጋይዮስ የተባለ ሰው በስደት ምክንያት የሚንከራተቱትን ክርስቲያኖች እየተቀበለ የሚያስተናግድ ደግ ሰው ስለነበር ይህን ጥግነቱን በመስማቱ በዚያ ዘመን እንዲያለ ሰው በመገኘቱ እያመሰገነና እያበረታታ ጽፎለታል። ሦስቱ የዮሐንስ መልእክታት በአጻጻፋቸውም ሆነ በመሰረተ ሀሳባቸው ከዮሐንስ ወንጌል ጋር ጥብቅ ዝምድና አላቸው። ራእዩ ሰባት ራእዮችን በማከታተል በምድረ እስራኤል ለሚገኙ ሰባት አብያተ ክርስቲያናት የጻፈው ኤሬኒዩስ የተባለው የቤተ ክርስቲያን አባት መጽሐፉን የጻፈው ዮሐንስ ራሱ መሆኑን ጠቅሷል። ራእዩን ሲጽፍ በጌታ ቀን በመንፈስ ነበርኩ በማለት ክርስቲያኖች የሚኖሩበትን ከዓለም የተለየ ነገር ግን በዓለም ውስጥ የሆነ ኑሮ አሳያል። በፍጥሞ ደሴት ታስሮ ሲሰቃይ ደግሞ መንፈሳዊ ነውና በመንፈሳዊው ዓለም ከቅዱሳን ጋር ነበር። ለዚህ ነው ዛሬም ቦታ ድንበር ባላት አጥቢያ ቤተ ክርስቲያን እያለን በሰማያዊ ዜማ ስርዓት፣ እምነትና አምልኮ ከጻድቃን ከሰማዕታት ና። ከቅዱሳን መላእክት ጋር አንድ የምንሆነ በአጠቃላይ ቅዱስ ዮሐንስ የሰማያት ምስጢራት ሰማይ ተከፍቶለት ያየ ከመሆኑም በላይ ለእመቤታችን ልዩ ፍቅር ስለነበረው የጌታችንን እናት አስክሬን በእፀ ወስር መቀመጡን ለሐዋርያት ያበሰረ ታላቅ ሐዋርያም ነው። ቅዱስ ዮሐንስ በቤተ ክርስቲያን አስተምህሮ በተለያየ ስምም ይጠራል። ከነዚህም መካከል የጌታችን የኢየሱስ ክርስቶስን አምላክነት በመግለጡና ለጌታችን ባለው ቅንዓት ባሳየውም የአሄል ስራ ቦአኔርጌስ ወይም ወልደነጎድጓድ ተብሏል። እንዲሁም የጌታን መከራ አይቶ ፊቱ በሐዘን ተቋጥሮ ይኖር ስለነበረ ቁጽረ ገጽ ወይም ፊቱ በሐዘን የጠቆረም ተብሏል። በመጨረሻ ከሌሎቹ ደቀ መዛሙርት በተለየ አኳን ጌታን የወደው ስለነበር እና ሁ ሁሌ ከእቅፉ አይለየውም ስለነበር የጌታ ወዳጅ ወይም ፍቁረ እግዚ ተብሎ ተጠርቷል። አባ ጀሮም ስለ ወንጌላዊው ሲገልጥ ዮሐንስ የመጨረሻውን በምድር የኖረበትን የዕድሜ ዘመን በኤፌሶን ከተማ እንዳሳለፈው ጽፏል። በዚህም ወቅት እጅግ ከማርጀቱ የተነሳ እርስ በእርሳችሁ ተዋደዱ፣ ይህ የጌታችን ትእዛዝ ነውና፣ ይህን ከጠበቃችሁ ይበቃችኋል የምትለውን ቃል ብቻ ለደቀ መዛሙርቱ ይነግራቸው ነበር። ይሄ የዮሐንስ የዘወትር ትምህርቱም እንደነበር አባ ጀሮም ገልጿል። ደቀ መዛሙርቱም አባታችን ለምን ሁል ጊዜ አንድ አይነት ትምህርት ታስተምረናለ? ሲሉት ልጆቼ ይሄ የጌታ ትእዛዝ ነው በማለት ይመልስላቸው ነበር። የሐዋርያው የቅዱስ ዮሐንስ በረከቱ ከሁላችንም ጋር ይኑር፣ አሜን።